ሰላም ሰላም የሀገር ልጆች፣ እንዴት ናችሁ? እንደምን ዋላችሁ? አደራችሁልኝ። እኔ ደራንቸር እግዚአብሔር ይመስገን። እንዴት ናችሁ ቤተሰብ? እንደምን ዋላችሁ? አደራችሁልኝ። ዛሬ ደግሞ ሶስት ነገር ላሳያችሁ አጠራርጌ ይዤላችሁ ቀርቢያለሁ ወገኖቼ። ይሄን የመሰለ ለእርጥብ የምታደርጉት ድንች ፉል እንሰራለን። የሚያምር በጣም በማንኛውም ምግብ የምትበሉት ፉል ፉል አሰላ ፉር ባቄላ ማለት ነው። ይሄ ፉል እንግዲህ ታውቃላችሁ ተወዳጅ ምግብ ነው። ገንቢ ነው። በጣም ቆንጆ ነው። በተለይ በጾም አሪፍ አማራጭ ነው። ወገኖቼ ዛሬ ሶስት ነገር አቀርብላችኋለሁ። አይታችሁ እንግዲህ አስተያየታችሁን የምትለግሱኝ ይሆናል ብዬ አስባለሁ። ቆንጆ ፒዛ አብረን እንሰራለን። ይሄን የመሰለ ከበዝ አሰራሩን አሳያችኋለሁ።

ሁላትኩም ቤተሰብ ሆኑኒ አብየር ታህ ስለዘለኒ ላይክ እንደገበርኩም በእኛ እንላመድባቸው እንጂ ምን ላድርግ ታዲያ። ለማንኛውም ወገኖች ሰብስክራይብ ሼር ላይክ እያደረጋችሁ እስከ መጨረሻው እንድታዩት። በተለይ ይህን ከበዛ አሰራር በጣም ተወዱታላችሁ። በማንኛውም ወጥ የሚበላ ነው። በጣም ቆንጆ አማራጭ ስለሆነ እስከ መጨረሻው እንድታዩኝ ይፈልጋለሁ ማለት ነው። አጠር ለማድረግ ሞክራለሁ ለእናንተ እና ከፈለጋችሁ እንደዚህ አይነት ፒዛ ይሰራላችሁ የምትፈልጉ ሰዎች ካላችሁ ደግሞ እንድታዙንም እናነግራችኋለን ማለት ነው። እንነግራችኋለን፣ እንጠይቃችኋለን ነው የሚባል ግን ለማንኛውም ወገኖች ሰብስክራይብ ሸር እያደረጋችሁ ደግሞ ወረተው ዩቲዩቤን አላምዱልኝ። ተው አዲስ ነኝ ዋካችሁ እና ስለ ዩቲዩብ የምታውቁ ደግሞ ባካችሁ አስተካክሉልኝ ዩቲዩብን። እና ልጆች ሳይቀር የወደዱት ምግብ ነው ማለት ነው። እንግዲህ ለልጆች ምርጥ ፒዛ፣ ለኔ ደግሞ ይሄን የመሰለ ከበዝና ፉል በዚህ ቂጥ አድርጌ ከችብስ በርጥብ መልኩ እርጥብ ሰርታችሁ እርጥብ ታውቃላችኋል ሰንዶች በድንች የሚሰራው እንደሱ አድርጋችሁ መብላት ትችላላችሁ። እንደ አማራጭ እንግዲህ ይዤው ቀርቤያለሁ። ከተመቻችሁ ላይክ ሰብስክራይብ እያረጋችሁ አስተያየታችሁን እንድትሰጡኝ እፈልጋለሁ። ቆንጆ ከሽ ከሽ የምትል ፒዛም እንሰራለን። እንግዲህ ወደ አሰራሩ ስንሄድ ወገኖቼ እዚህ ጋር ሶስት አይነት ሊጥ አዘጋጅቻለሁ ድቄት ማለት ነው። ይሄ ዱንክል ማይል የሚባለው ጥቁሩ የስንዴ ዱቄት ነው። ትንሽ አጃም ጨምሬያለሁ። እዛ ደግሞ ኖርማኑ ፍርኖ ዱቄት ወይም ደግሞ ፍርኖ ሳይሆን ነጩ ለእንጀራ የምጠቀመው ሁልጊዜ ይሄ ማለት ነው። ይሄን አርጌ ሶስቱን ማለት ነው አጃ፣ ጥቁር ዱቄት የስንዴ እንደገና ደግሞ ነጣ ያለው ዱቄት ማለት ነው። ከዛ ካሜራ ትንሽ ተጠቅም ያለው ትንሽ ባኪንግ ፓውደር ትንሽ የጨው ትንሽ የስኳር አርጌ ያለው የዳቦ ቅመም ምታዩት ትንሽ የዳቦ ቅመም ተጠቅም ያለው። ዛሬ ይንፉል ወይም ፎሶልያ ነው የሚባል እሱን ውል በሁለቱ መልኩ አርጌ ያሳይቼ ሰርቼ ያሳያችኋለሁ። በጣም ነው የሚጣፍጠው። ትወዱታላችሁ። ጾመኛ ለሆናችሁ በተለይ እንደ አማራጭ ትወዱታላችሁ ብዬ አስባለሁ። ትንሽ የዳቦ ቅመም እንዳልኳችሁ ተጠቅም ያለው ትንሽ አትክልት ዘይት አድርጌ ያለው ከዛ ለብ ባለ ውሃ አቦካዋለሁ እኔ ካሜራውን ይዤ በጀ ስላለሁኝ አብኩቼ ነው ወደ እናንተ የምመጣው። እንግዲህ እነዚህን ቅመሞች ከጨመርኩኝ በኋላ ግባቶቹን ማለት ነው እንደዚህ ሽት አርጌ ለብ ባለ ውሃ በጣም በማያቃጥል የፀሐይ ውሃ በሚመስል ቡክት አድርጌ ተዋለሁ። እንግዲህ ካሜራ ስላለው አንድ ሀያ ደቂቃ እስከ ግማሽ ደቂቃ ልንፈጅብን ይችላል። ትንሽ ደግሞ የእርሾ የዳቦ እርሾ ጨምሬበታለሁ ማለት ነው ቤተሰብ እንግዲህ እኔ ባንድጄ ስለሆን ካሜራ ስለማይመቸኝ ትንሽ እርሾ ያነሰ ስለመሰለኝ፣ ግማሽ እርሾ ነው የነበረችኝ ከእቃዋ ላይ ማለት ነው። ስለዚህ የእንጀራ እርሾ ጨመርኩበት ማለት ነው። የእንጀራ እርሾ ለዳቦ ማኮፈፊያ ይሆናል። አሪፍ ነው፣ ተጠቀሙበት። ማንኛውም ለእንጀራ እርሾ ፍርጅ ውስጥ አስቀምጣችሁ በምትፈልጉበት ቀን አወታችሁ ትጠቀማላችሁ ማለት ነው። ከዛ እንግዲህ እንደዚህ ልስስ አድርጌ፣ ያው ባንድጄ ስላወካችሁት ነው አቦካኩን ያላሳየዋችሁ እንደዚህ በዚህ መልኩ ሶፍት ሲሆንልን ለስላሳ በጣም ክርር ያላለ በጣም ደግሞ ያልቀጠነ ለስለስ ያለ ሊጥ እንዲሆንልን ለከበዝ ስለሆነ ውስጡ ክፍት ያለ እንዲሆንልን በዚህ መልኩ ትንሽ ዘይት ደግሞ ልስልስ እንዲል እንዳይደርቅ ቅብት አድርገን በዚህ መልኩ እንተወዋለን ማለት ነው። ይህን እንግዲህ ከ25 እስከ ግማሽ ደቂቃ እንደየቤታችሁና እንደየሙቀቱ አሁን ሙቀት ስለሆነ በ25 ደቂቃውም ሊነሳ ይችላል። እንደተነሳልኝ አሳያቸዋለሁ፣ ጋግረዋለሁ። እሺ ወገኖቼ፣ ከዚህ ጋር ደግሞ አሁን እንግዲህ የማሳያችሁ ሁለት አይነት ፉል ነው። ይሄ ሁለት አይነት ፉል ስላችሁ አንዱ ቦለቄ የሚባለው ይሄ ለደንብ በተለይ ቆንጆ ነው። ሁለተኛው ደግሞ ኖርማል ባቄላ ነው። ከዚህ ጋር እንግዲህ የተለያዩ ቅመሞችን አዘጋጅቻላችኋለሁ። በረንዳ ላይ የማደርገው የስጋ መጥበሻ አሁን በጋ ስለሆነ እንግዲህ መዝራት አለብን። ደርቆ ነበረ በክረምት ላይ በረድ ስለሆነ ይደርቃል። አሁን እንደገና ይኸው እያቆጠቆጠ እየተነሳል ነው ነናለኝ ጨናዳም የተለያዩ ቅመሞች ያልናቸው ነገሮች ከበረንዳዬ ላይ ባለችም ቦታ እንተክላለን። ስለዚህ ይሄ ጨናዳም ነው። አሁን እዩት፣ ይሄ ተልቆ ፍሬ እንኳን አውጥቷል። አበባ አብቦ ፍሬ እያወጣ ነው ማለት ነው። ይሄ ደግሞ መጥበሻ ነው። ጨናዳምም አለ። በቆሎ ሳይቀር ነው አንዳንድ የተከልኩት። ይሄ ፒዛ ላይ የምናደርገው ምንድነው የሚባል ከሀገር ቤት ከጆሮቸው ላይ ያደርጉታል። እና የተለያዩ ነገሮችን ተክያለሁ። አሁን ሙቀት ስለሆነ ማለት ነው እንደዚህ ከዝበራ ባድቆናስ የሚባሉትን የድንብላል ቅጠል የሚባለውን ማለት ነው ቅመም ናቸው እያንዳንዳቸው ቅመም ናቸው። ለወጥ መጣፈጫ እንደዚህ እየቆረጥኩ እያመጣሁ ቤቴ ላይ ሳልገዛ እንግዲህ በየጊዜው ከመግዛት ተተሎ ስለሚደርግ ጓራችሁ ላይ ካለ ግን ወይም በረንዳ ካላችሁ በረንዳችሁ ላይ አድርጋችሁ መጠቀም ትችላላችሁ። አሁን በእነሱ እንግዲህ ሽንኩርቴን ከታትፍ ያለው የሚያስፈልጎኝን አንድ ትልቅ ቲማቲም አንድ ትልቅ ሽንኩርት ተጠቅሜ ከትፍ ያለው። ይህን ደግሞ ችብስ በኋላ እንጠቀማለን። ችብስ እና አሳያቸዋለሁ። ለርጥ የሚሆን ችብስ እንግዲህ የተለያዩ ቅመሞችን ትንሽ የበርበሬ እና ኮረሪማ ትንሽ ትንሽ ቅመሞች አድርጌያለሁ። ኦሊቭ ኦይል አዘጋጅቻለሁ። ሽንኩርቴን እንግዲህ እንደምታዩት አንድ ትልቅ ሽንኩርት፣ አንድ ትልቅ ቲማቲም እና አረንጓዴ፣ ቢጫ፣ ቀይ ቃሪያዎችን አዘጋጅቻለሁ። ከዛ ዛሬ የተጠቀምኩት ኦሊቫ ኦይል ነው። ያው ለፉል ስለሆነ እሱ ጤነኛ ነው ብዬ ነው። ከዛ እንግዲህ ያው እንጨምራለን ከፍለን ያው እንግዲህ ከጨመርኩ በኋላ የማሳያችሁ በአንድ እጄ ስለምጨምር ሞባይልና አስቀምጬ እንደገና ኦኬ እላለሁ ምናምን። በጣም ከባድ ነው ማለት ነው። ካሜራ እንትኔ ስለተሰበረችብኝ ነው። እና ለማንኛውም ሰብስክራይብና እና ሼር እያደረጋችሁ ደግሞ ወገኖቼ ባላቅሜ እየሞከርኩኝ ነው ያለሁት እና እናንተ ደግሞ እንድታበረታቱኝ እፈልጋለሁ። ቆስጣ፣ ነጭ ኮርትና ዝንጅብል ጨመርኩት። እንጠብሰዋለን አብረን። በነገራችን ላይ ፉል በማንኛውም ሰዓት በሰላጣ አብሮ ተቀላቅሎ የሚበላ ምግብ ነው እንደፈተ በሱዳን ሀገር ደግሞ ፈተ ከፈተ ጋር በእንቁላልም ተደርጎ የማጸሙ ሰዎች እንቁላል ቀቅላችሁ አብራችሁ ታፈረፍሩትና እንደዚህ መጠባበስ ባያስፈልጋችሁም እኔ ቤት በዚህ መልኩ ስለለመድኩት ነው እንጂ ግድ እንደዚህም አይሰራም ፉል ማለት ነው የበሰለ ነገር ስለሆነ ኖርማል ነው። ጥሬውን ደግሞ ከፈለጋችሁ ጥሬውን ባቄላ ወይም ጥሬውን ፈሶሊያ የምታገኙ ሰዎች ካላችሁ ደግሞ ነክራችሁ ታደራላችሁ። በ24 ሰዓት ውስጥ ተነክሮ ካደረ በኋላ መቀቀል ነው። ከቀቀላችሁ በኋላ ትንሽ ጨው አድርጋችሁ ያብስል ሲል እንደዚህ መጠቀም ማለት ነው። እኔ እንግዲህ ለጊዜው የቆርቆሮውን የተዘጋጀውን የሁለቱን አይነት ነው የሰራሁት ማለት ነው። እንግዲህ ይሄ ቦለቄው ወይም አደንጓሬ ነው የሚባል። እሱ ለደም በተለይ አሪፍ ነው። ደም ማነስ ላለብን ሰዎች ትንሽ የደም ለመጨመር ይረዳል ይባላል። በተለይ ውሃው ኖርማል ኦርጂናሉን ካገኛችሁ አፈክፍካችሁ እስከ ውሃው ድረስ ቢጠጣ አሪፍ ነው ይባላል እና ይህ ፉሉ ደግሞ ያው ስጋን የሚተካ የተባለው ነው። እንግዲህ ባቄላው ማለት ነው። ከዛ በተረፈ እንግዲህ ጥብስ ምሳረኩት እንደዚህ ያሳምሬ እኔ እንደዚሁ እንዳለ በጣም ሳይቀጠቀጥ አይደል ሳይደቅ እወዳለው ማለት ነው። በቂ ጣም ሆነ ሰንደዎች ጠቅልለን እንደዚህ አብረን እንደማድረግ ወደዋለው፣ ግን ልጆችና ቤት ያለን ሰዎች አለቤቴን ጨምሮ እንደዚህ ድቅቅ አርጊው ነው የሚሉኝ። እንደገና ግን ለእነሱ ጋር ለመብላት ስል እንደሚፈልጉት አድረጋቸውና አብረን እንበላለን ማለት ነው። እንግዲህ የብታይን ቅመሞች ቀመምኮት በተለይ ማጂ ካላችሁ የአትክልት ማጂ፣ የተለያዩ በርበሬ ትንንሽ በጣም ሳይበዛ ቃል መምኩት ማለት ነው። እንደዚህ ማረግም አይጠበቅባችሁም። እንዳልኳችሁ ከሰላጣ ጋር እየተለመደውን ፉል ማድረግ ትችላላችሁ። በዚህ መልኩ ግን ጥብስ ጥብስ ያለ ነገር ሽታው የሆነ የወጥ ነገር፣ የተጠበሰ ነገር ስለሚሸት በጣም አሪፍ ነው ማለት ነው። እዚያ ትመስል እንግዲህ እንደራሁም አኳተይ ኤርትራውያን ሃ ምናልባት ትግርኛ ዘይሰው ድማ አማርኛ ዘይሰውኒ ሰባት ማለት ነው እዚያ ፉል ሱዳኒ ወይም ደግሞ የቸኮለ የለውዝ በተር ማለት ለውዝ በተር የለውዝ ቅቤ ነው ማለት ነው። ይሄ የለውዝ ወይም የቸኮለኒ እንትኑ ነው ማለት ነው። ጭቃው ቅባት ምድር ይባለው የተፈጨ እናንተ በቤታችሁ ማዘጋጀት ትችላላችሁ። በነገራችን ላይ ቀላል ነው። ለውዝ ገዝታችሁ ፈጭታችሁ ትንሽ ኦሊቫ ኦይል አርጋችሁ ፍጭት አድርጉት። ከዛ በዚህ መልኩ ይቀመጣል። ትንሽ ዋጠባ አርጋችሁ እዛ ለምፈልጉት ነገር ለጾም በተለይ ተቀብቶ ይበላል። አሪፍ ነው፣ ለውዝ ማለት ነው። እና ሸርና ላይክ ሰብስክራይብ ያረጋችሁ ደግሞ አበርትኝ ባካችሁ። ስለ ዩቱብ የምታውቁ ሰዎች ደግሞ እንግዲህ እባካችሁ ዩቲቤን አበርቱኝ፣ ክፈቱልኝ እንደ አዲስ። ወይም ደግሞ በደንብ ካልተከፈተ ብታስተካክሉኝ ጠይቄ ነበር እዚህ በፊትም። ለማንኛውም እንግዲህ ትንሽ የመረቅ ካደረኩት በኋላ የምፈልገው ድንቅባቶች በሙሉ ከገቡ በኋላ እንደዚህ ድፍጥጥ ድፍጥጥ አድርጊው እስከ ፍሬው አንበላ ስላሉኝ እንደዚህ እርግጥ እርግጥ አረገዋለሁ ማለት ነው። እንደተለመደው እንደዚህ እርግጥ እርግጥ ስናረገው መረቁ ይወፍራል። ያው ጣዕሙ ምንም ልዩነት የለውም፣ ችግር የለውም። ግን ለሰንዶዎች የምትፈልጉት ከሆነ አሁን እኔ የምሰራውን ቂጣ አሳያችኋለሁ። የለወስኩትን በሱ የምትፈልጉት ከሆነ እንደዚህ በጣም አትቀጥቅጡት፣ በጣም መረቅ አታብዙበት ማለት ነው። ማለት ስትበሉት ከሰላጣ ጋር አብራችሁ አካፋችሁ የምታገኙት መሆን አለበት ብዬ አስባለሁ ማለት ነው። አይ እንዲሁ እንዳለ እየቆረሰችሁ የምትበሉት ግን እንደ ሶስ ከሆነ ደግሞ የፈለጋችሁት በሳህን አድርጋችሁ መረቅ የምታደርጉበት ልክ እንደዚህ እኛውን ዛሬ በሳህን አቅርበን ነው ምንበላን ያሉት።

በዚህ እንሰራው ከበዝ ጌርና አይን በላ ምናልባት ቁርብ ጨው እንተዋሐደ ቁርብ ጨው ጌር የለዋለሁ። ቀሚሜ አለሁ ጽብቅቲ ፉል ገለ አይነት ያ በዚያ ፍልይ ዘበለታ አሰራርሓ ፈትናሃን ፈትንዎ ማለት ነው። በቃ እንደዚህ አድርገን እንግዲህ ጨርሰናል ወገኖቼ፣ አሁን አልቋል። ትንሽ ጨው ካስፈለገው ብለን ጨምረናል። ጨምረን ጨምሬለታለሁ ማለት ነው። ቀምሜው አለው ግድ ግን እንደዚህ አይጠበቅም። ፉል በተለመደ በተለመደው መልኩ ቀላቅላችሁ እንደዚህ አርግጣችሁ አይብ ይጨመራል። ማጸሙ ሰዎች እንደፈተም ይሆንላችኋል። እንቁላል መጨመር ትችላላችሁ። ከዛ በተረፈ እንግዲህ ፉሌን ጨርሻለሁ፣ ሰርቻለሁ ባያችሁ ጥቂላ። አሁን ደግሞ የሚሰራው ችፕስ ነው። ችፕስ የድንች ቺፕስ ከምዚ ሀገርና

አሁን እንደዚህ ከተቆራረጠ በኋላ በቃ ከአምስት ደቂቃ እስከ አስር ደቂቃ የሚሆን አምስት ደቂቃ ይበቀዋል። አንዴ ብቻ ግን ፍል ካለ በቃ ይበቀዋል። ከዛ ታጠሉና ውሃው ጥፍጥፍ ካለ በኋላ ደግሞ ቀምማችሁ ይገባል ማለት ነው። አሁን እዚህ ጠራርግ ያለው ሊጤን ልጅት ተነስቷል። የኔ ሀያ አምስት ደቂቃ ሆኖታል። ከዚህ በላይ እንዲነሳ አልፈልግም። ይበቀዋል። እንግዲህ እየሳብን የሳብን ደግሞ እናዘጋጃለን። እንግዲህ በአንድ እጄ ስለሆንኩኝ በጣም ይቅርታ ጠይቃለሁ። ላይ ይታያችሁ ይችላል ሙሉ ቪዲዮ ማለት ነው። በተረፈ ግን እንግዲህ እንዲያርጌ ችብሴን በዛው እየሰራሁ እየቀመምኩኝ፣ በዛው ደግሞ ቂጣዬን አዘጋጃለሁ ማለት ነው። እና ሸርና፣ ላይክ፣ ሰብስክራይብ አድርጉልኝ። እዩት። እንዳያችሁት እንግዲህ ይሄ ከአምስት እስከ አስር ደቂቃ እንደዚህ ካለ በኋላ ብዙ እንዲፈላ አታድርጉት። ከበሰለ ደግሞ ይቦካባችኋል፣ የምትፈልጉትን ችብስ አታገኙም ማለት ነው። በዚህ መልኩ ደግሞ በእጄ ውጥት እያረኩኝ አንድ ብቻ በእጄ ቁንጣጭ አረጌ በእጄ እጄ የሞላውን ያክል እያነሳው እንደምትፈልጉት እንግዲህ ትልቅ ቂጣ ወይም ከበዝ የምትፈልጉ ከሆነ ትልቅ ታረግታላችሁ፣ ትንሽ ከሆነ ደግሞ ትንሽ ታረጉታላችሁ እንደ እንደምርጫችሁ ማለት ነው።

ሰሙን ሙሉ አይበላሽን አብገዛኩም ገዛኩም ኮፍ ይብል ይክል እዩ አብ ፍሩሽ ጌርኩም ብፌስታል ካ ግበርዎ ከይነቅጽ ማለት እዩ አሁን ደግሞ ድንቻችን አንጠፍጥፈናል። እንግዲህ ቂጣችን በዚህ መልኩ እየጋገርን እንገኛለን። እስከ ሳምንት የሚቀመጥ ነው፣ ቁጭ ልልላችሁ ይችላል ማለት ነው። የተለያየ ነገር ታረጉታላችሁ። ሰንደዎች ብታረጉ ምን ብታረጉ፣ ልጆች ላላችሁ፣ ተማሪ ልጆች ላላችሁ በተለይ ይጠቅማችኋል? ይሄ ቂጣ ማለት ነው እዩት ውስጡ ክፍት ነው የሚል፣ እንደዚህ እየጋገርኩት እያችሁት ደስ ነው የሚል ለስላሳ ነው በዛ ላይ ከዛ እንግዲህ ድንችን ቀ የሚያለው በምታዩት መልኩ ትንሽ ጨው፣ ጨዋማ ቅመም፣ ትንሽ ዱቄት፣ ትንሽ በርበሬ ነገር የምትፈልጉትን የችብስ ቅመም ካላችሁ የራሱ የሆነ አድርጋችሁ ይሄን አሁን ሁለቱን በዘይት መጥበስ ይቻላል። እኔ ዛሬ ዘይት ልጆች እንዳይበዛባቸው በዚህ መልኩ ነው ኦቭን አስገብቼ። ትንሽ ዘይት አድርጌበታለሁ ኦሊቭ ኦይል ክፍ አድርጌበታለሁ በላይ እንትን እንዳይል። ከዛ በደንብ ካዋሃዳችሁት በኋላ ተዋህዶ ደግሞ አንድ አምስት ደቂቃ ቢቆይ አሪፍ ነው። እንዲህ ውስጡ ድረስ ጣዕሙ ደስ እንዲል። ከዛ በዚህ መልኩ ካደርጋችሁ በኋላ ኦቭን ማስገባት ማለት ነው። ከፈልጋችሁ ደግሞ በዘይት መጥበስ ይቻላል፣ እንደ ምርጫችሁ በደንብ ከሺ ከሺ በልልይ ካፌን እንዳገኘው እንዲደርቅ ከፈልጋችሁ በዘይት ጥበሱት። አይ ኖርማን በዚህ ሁን ካላችሁ ደግሞ ብዙ አይደርቅም እንጂ የኦቨኑም አሪፍ ነው። ዘይት ለማስፈልጉ ምናምን በኦቨን ቢሆን ይመረጣል ማለት ነው፣ እንደ ምርጫችሁ ከምዚ ሀገር ና እጂ እንተደሌና በኦቨን እንተደሌና ካኒ በዘይት ጌርና ክንጠብሶ እንክሊና ማለት እዩ ዘይት ዘይት ደሉ ሰባት ካ

እዚ ጓዜካ ይተረፈ ትሰር ነራ እዚ ኩሉ ረዮ እጂ ብሓንቲ ማዓልቲ ንበል ኣይኮነን እዚ ሁሉ መዓት እዩ ብዙ እዩ። እንደምታየት በጣም ብዙ ነው። ምክንያቱም እኔ አንድ ሰርቼ ለሳምንቴ ይኮነኛል። ለልጆች ጠቅልዬ ሳንዶዎች ብሰራላቸው ማንኛውም ነገር በጠቀምበት እንቁላል፣ ፓኒኖ ለመስራት ለምሳሌ፣ በዚህ አርጋችሁ ጠቅሌላችሁ በጣም አሪፍ ነው ማለት ነው እና አንድ ያብኩታችሁ ደግሞ ሊጡ ለብዙ ነገር መጠቀም ትችላላችሁ። አሁን የቀባውት የሰራው ችብስ እየደረሰልኝ ነው። እቺ ጨርሳለች። ይሄ ደግሞ ሶስ የሰራውት። አንድ ቲማቲም ልንገራችሁ፣ አንድ ቲማቲም ታበስላላችሁ ወይም ሁለት ቲማቲም ታበስላላችሁ። እዛ ፍትፈጩት እና ቅመሞች፣ የተለያዩ ቅመሞች ታደርጋላችሁ። አትክልት ዘይት ተጠቅማችሁ ቆንጆ። እንደገና የቱ ፊሽ ፒዛ ነው ምሰራላቸው። የፍሹን ዘይት ተጠቅሜ ቆንጆ ሰሰ እንዲሁም ትንሽ ሳልሳ ተጠቅሜ ሳልሳውን ሰራሁት ማለት ነው። ስልሱን የፓስታውን እና ልጄ የመዚህ ጋል ስራ እያለች ትንሽ ቂጣዎቿ በእጇ እየጠፈጠፈች ራሷ እየሰራች ነበር ማለት ነው። እና ያው ተቸግሬ ነው ካሜራ የቀረጽኩላችሁ አልተመቸኝም። ሙሉን ባሳያችሁ ደስ ይለኝ ነበረ። እና ይህን የመሰለ ውጤት እናገኛለን ማለት ነው። ይሄ እንግዲህ የፓስታ ሶስ ነው። እቺን ፓስታ እና የፒዛ ማለት ነው። በነገራችን ላይ የፒዛ ሶስ ለፓስታ በጣም አሪፍ ነው፣ ይጥማል። ከዛ እንደዚህ ወጋ ወጋ እናደርገዋለን። በጣም ደረቅ ያለች ስስ የሆነ ነው ማማ፣ በጣም እንዳታወፍሪብን፣ በጣም ስስ የሆነ ነው ብለውኛል። ዛሬ ለምሳ ለቁርሳቸው ነበር ይሄን የሰራሁት። እኛ ደግሞ ያማረ ፉላችንን እንበላለን ማለት ነው። እንደ የምርጫችሁ ወገኖቼ፣ የጾም የፍስክ ማሰራት የምትችሉት ቻናል ተከፍቶላችሁዋል እንግዲህ የምትፈልጉ የትእዛዝ ምግቦች አላችሁ እዘዙና እዘዙን እንለያለን ነው የትዛዝ ምግብ እንሰርሕና ኣብ ገዛና ማለት እዩ እንተደለኹምካ ኣብ ገዛና ኣብ ገዛኹም መጺና ናይ ሰውን ፅሒ ወላ ናይ ውራይ ዘኮነ ነገር ሰሪናልኩም ንመፅእ ንክል ኢና ናይ አበሻ ምግብታት ናይ ፃዳ ምግብታት ትደልዎ ሰባት ዘዝኒ ማለት እዩ እጂ ዝኾነ ጓል ዘሰራ አታ እሽነከ ረይዋ እዚኣ እሽነከ ትበኣ እሽነከ ምናምን እያለች ነበር። ምንድነው እሽነከ ምናምን ስላት የሰራችው ይሰራችው ቂጣና እንሰሳ እዩት። ሰው በምግብ እንሰሳ ይሰራል? እንደ አጢያት እኮ ነው እያልኳት ነበረ። ይሄ ማማ ሽነከ ነው፣ እሽነከ የሚባለው እንሰሳ ነው። መዛ ምንድነው ስብል ቀንድ አውጣ ይባላል በአማርኛ፣ በትግረኛ አላውቀውም። በአማርኛ ቀንድ አውጣ ይባላል እና ቅርጹን አድርጋ በሱ ስሰራ ነበር፣ ቂጣውን ማለት ነው። እና ልጆች አንዳንዴ ዘና እያረቡ፣ አንዳንዴ የምትቀርጸኝ እንዲሁም አሁን እሷ ናት ይዛልኛለች። ህጻናት ገና ግን ሞባይሉን ይዛልኛለች። እስኪ ላሳያቸው ፒዛውን፣ እንኳን ብያት ያጅልኝ አልኳት እና ሸር ሰብስክራይብ እያደረጋችሁ ዛሬ መቼም ለፈለፍኩባችሁ ወገኖቼ አላምድኝ ባካችሁ ስለ ዩቱብ የምታውቁ ደግሞ ዩቱበሮች ኦክስቦርግ አካባቢ የምትኖሩ ሶስት ማርሳው ሰኔ ያላችሁ እንደውንም አንድ ቴን ጠይቄ ነበር ጽፌ ላት ነበር እስካሁን አልመለሰችልኝም። ብትችሉ ታስተካክሉልኝ ደስ ይለኛል። የሚቀረው ነገር ያለ ይመስለኛል። እስካሁን ሞንታይዝም አልሆነም ምንም አልሆነም። እና ብትተባበሩኝ ለማስታወቂያ ለምን ስለሚጠቅመኝ ወደፊት እንደዚህ አይነት ምግብ ሰራለሁ ብዬ ስለማስብ

እጅ ፒዛዬን ደግሞ እንግዲህ ቱንፊሽ በላይ አድርጌ አስገብቸዋለው። እሱም ይወጣል። ይሄ እንግዲህ በስሏል። ከዚህ በላይ እንዲደርቅ አልፈልግም። ምክንያቱም እርጥብ ነው የሚሰሩበት ሰንደዎች። ከውስጡ ከፉሉ ጋራ ብለን መንበለው ነው ኖርማል ሰንድ የምትበቱ በክቻ በመብላት ይችላላችሁ። እቺ ግን ደረቅ አርግልኝ ስላሉኝ ደረቅ አርጌላችኋለሁ። እንደ ፍላጎታቸው እዩት። በጣም አላረረም ግን ከሽ ብሏል። እንደዚህ ከሽ የቆረጠው መብራት ነው የፈለጉት። እንግዲህ ፒዛውን እንደ ምርጫቸው ይሄ ደግሞ በዚህ መልኩ ወጥቷል። ምን አያችሁ? እንዴት አያችሁት? አሁን ቤት ላይ እረፍት ሲሆኑ ልጆቹ ማርኬት ምናምን ከተዘጋጋ እንደዚህ ማድረግ ትችላላችሁ ማለት ነው። እንግዲህ ፉሌን ጨርሻለሁ። ቂጣውን ባያችሁት መልኩ ሰርቼ በፊስታሌ ፍን አድርጌ ያስቀምጠዋለሁ፣ ልስልስ እንዲልልኝ። አሁን ፉሌን አቀርባለሁ። ፉሌን እንግዲህ ሁለት አይነት ፉል ጤናማ የሆነ የተለያዩ አትክልቶች አንድ ላይ የሆኑበት በጣም አሪፍ ገንቢ ምግብ ነው። ይሄ ለቁርስ አጥጋቢ ነው፣ ምሳ ትበሉም። ይሄን ከበላችሁ እዛ ወሊባ ኦይል ነስነስ እንደዚህ ፈሰስ ታደርጉበት አላችሁ፣ እና ይሄንን ይመስላል። በተረፈ እንግዲህ አውዳመት ሲመጣ ቅቤ እንድንጠርላችሁ የተለያዩ ነገሮች እንዲሰሩላችሁ የምትፈልጉ ሰዎች ካላችሁ

በዛ ሆነ ቤተሰብ ሁንን ጅውን አጃሁን በልን አጃሂ በልን ያተባውን ዴባ እዛ ዘለኩም ካ ነው ዘ ሆነ ምግቢ ታዘዘኩም የ ማለት ይው በተረፈ እንግዲህ ጨርሻለሁ ወገኖቼ ትዛዝ ያላችሁ ማንኛውም ምግብ እንዲሰራላችሁ የምትፈልጉ ካላችሁ የትዛዝ ምግብ ስለጀመርኩኝ ኬተሪንግ ሳምራዊት ብላችሁ ኬተሪንግ ጀሚረን ጀሚርናለን አሙ በቃ ምን ልበላችሁ ጠፋብኝ፣ እኮ ትግረኛውም አማርኛው ተደበላለቀብኝ። እና ይሄን ይመስላል። ለማንኛውም ሼር፣ ላይክ፣ ሰብስክራይብ ባካችሁ አበረታቱኝ ወገኖቼ። እንዳገዝ ቁጠሩት እና አበረታቱኝ። ለእናንተ ምንም አይጎዳም፣ ለኔ ግን ላይክ ማረጉ ይጠቅመኛል፣ ሼር ማረጉ ይጠቅመኛል። እና አዲስ ስለሆንኩ ገብታችሁ ይዩት። ባዶ ነው ዩቲዩብ፣ ብዙ ቪዲዮዎች ግን የተለያዩ ጠቃሚ ቪዲዮዎች ግን አሉት። ወደፊት በአካል እየመጣሁኝ በአካል በትክክል ካሜራዬን አስተካክዬ እያያችሁኝ የምሰራ ይሆናል ማለት ነው። ለአሁን ለጊዜው ግን እስከሚያስተካክልልኝ በእጅ እየቀረጽኩ ስለማደርግ ነው እና የእናንተ ብርታት የእናንተ ማበረታቻ ፈልጋለሁ ወገኖቼ። የምሰራውን ነገር እዩልኝ ማለት ነው። ይህን ከበዝ ደግሞ ሁላችሁ ብትሞክሩት ደስ ይለኛል ቤታችሁ። ፉሉ ደግሞ አንደኛ ብዬዋለሁ። እንግዲህ ለቁርስ ለምሳ ይሆናችኋል ከሰላጣ ጋር በጎን አድርጋችሁ ከምትፈልጉት ጋር የማጸሙ ደግሞ እንቁላል አብስላችሁ እንደዚህ ቲማቲሙ እንዳቀረብኩት አይነት በማል በማል አድርጋችሁ እንቁላሉን አቅርባችሁ በክቡ በክቡ ከሱ ጋር አይብ ጨምራችሁ ብትበሉ በጣም አሪፍ አማራጭ ነው ማለት ነው። ፈተ ደግሞ በሌላ ቀን የጾም ፈተ ሰሞኑን አቀርብላችኋለሁ። ላይክ ሰብስክራይብ ሼር እያረጋችሁ ግን እንድታበረታቱኝ እፈልጋለሁ። ይሄን ቂጣ ደግሞ እንደላዛኛ ማድረግ ትችላላችሁ። እሱን ደግሞ ሌላ ቀን አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ላይክ ሰብስክራይብ ሼር እያረጋችሁ ለምትፈልጉት አካፍሉልኝ ወገኖቼ፣ እንደ እርዳታ ቆጥራችሁ ዝም አትበሉ ማለት ነው። ስላያችሁልኝ አብራችሁ ስለነበራችሁ በእግዚአብሔር ፍቅር ስም አመሰግናለሁ። እግዚአብሔር ስጥልኝ፣ ወገኖች፣ የአገር ልጆች ሁላችሁ፣ ለመግባት ሰርታችሁ ለመግባት ያብቃችሁ፣ ሀገራችሁን ሰላም ያድርግላችሁ፣ ወገናችሁን ይጠብቅላችሁ። ሀገራችን ተንሳያውያን ያሳያችሁ፣ ወገኖች፣ የአገር ልጆች፣ ኢትዮጵያውያን፣ ኤርትራውያን፣ አበሻውያን በሙሉ ሁላችሁም ማለት ነው። ፒዛዬ እንግዲህ ይህን ይመስላል። ያው አቅርቤ አለው። አሁን ወደ ማእድ ነው። ደህና ሁኑልኝ። ባይባይ።